ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የኢትዮ ህልዝ ቤተሰቦች እንዴት ናችሁ? ዶክተር አማኑኤል ነኝ። ይህ ስለ ጤናችን የምንማማርበትና የምናውቅበት የጤና ገጽ ነው። በዛሬው የጤና ትምህርታችን የማህፀን ጫፍ ካንሰርን እንመለከታለን። በተለይም ደግሞ የማህፀን ጫፍ ወይም ደግሞ የማህፀን በር ካንሰር ምልክቶቹና እንዲሁም ደግሞ መከላከያ መንገዶቹ ላይ አተኩረን የምና ይሆናል። ይህ የጤና ትምህርት ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ሁላችሁም በመሰረታዊነት ማወቅ ያለባችሁ የጤና መረጃ ስለሆነ ቪዲዮውን እስከ መጨረሻው እንድትመለከቱትና ሼርም በማድረግ እንድትጀምሩት በትትና እየጠየቁኝ ወደ ፕሮግራም ይማልፍ ይሆናል። መልካም ቆይት ይሆንላችሁ። የማፀን ጫፍ ካንሰር ማለት የማፀን ጫፍ ወይም ደግሞ ሰርቪክስ ከሚባለው የማፀን ክፍል የሚነሳ የካንሰር አይነት ሲሆን በጊዜ ሂደት ወደ ተለያዩ ሌሎች የአካል ክፍሎችም ሊሰራጭ የሚችል ካንሰር ነው። ከ90ፐርሰንት በላይ የሚሆነው የማህፀን ጫፍ ካንሰር የሚመጣው በግብረ ስጋ ግንኙነት ወቅት በሚተላለፍ ሂማን ፓፒሎማ ቫይረስ በሚባል በአይን የማይታይ ረቂቅ ተዋሲያን አማካኝነት ነው። በፈረንጆቹ በ2020 የተደረገ አንድ ጥናት እንደሚያመለክተው በዚሁ ዓመት በዓለም አቀፍ ደረጃ 604 ሺህ ሴቶች በማህፀን ጫፍ ካንሰር መያዛቸው የተረጋገጠ ሲሆን 342 ሺህ ገደማ የሚሆኑት ደግሞ በበሽታው ምክንያት ሕይወታቸውን አጥተዋል። በዚህም የማህፀን ጫፍ ካንሰር ሴቶችን ከሚያጠቁ ካንሰሮች ውስጥ በመጠን አራተኛውን ደረጃ ይዟል። 87 ፐርሰንት የሚሆኑት የማህፀን ጫፍ ካንሰር ታማሚዎች የሚገኙት እንደ ኢትዮጵያ ባሉ ታዳጊ ሀገራት ሲሆን በሽታው በእነዚህ ሀገራት በካንሰር እና ተያያሽ ምክንያቶች ለሚከሰት ሞት የመጀመሪያውን ደረጃ እንደሚወስድ ጥናቱም አመልክቷል። ይህም የሆነበት ምክንያት በእነዚህ ሀገራት ማህበረሰቡ ስለ በሽታው በቂ የሆነ ግንዛቤ ስለሌለውና የቅድመ መከላከል ዘዴዎች በልዩ ልዩ ምክንያቶች በበቂ ሁኔታ ባለመተግበራቸው ምክንያት ነው። በሀገራችን ኢትዮጵያም ከሰባት ሺህ በላይ የሚሆኑ ሴቶች በየአመቱ በዚሁ በሽታ የሚያዙ ሲሆን ከአምስት ሺህ ሦስት መቶ በላይ የሚሆኑት ደግሞ ህይወታቸውን እንደሚያጡ መረጃዎች ያሳያሉ። ታዲያም ለማህፀን ጫፍ ካንሰር አጋላጭ የሆኑ ምክንያቶች ምን ምን ናቸው? ለማህፀን ጫፍ ካንሰር ወይም ደግሞ ለማህፀን በር ካንሰር አጋላጭ የሆኑ ምክንያቶች በለጋ እድሜ የግብረ ስጋ ግንኙነት ማድረግ መጀመር፣ የማህፀን ጫፍ የቅድመ ካንሰር ልየታ ምርመራዎችን አለማድረግ፣ ይሄ ማለት ስክሪኒንግ ቴስት ምርመራዎችን አለማድረግ ማለት ነው። የሰውነት በሽታ የመከላከል አቅም የሚያዳክሙ ነገሮች መኖር፣ ለምሳሌ ኤች አይ ቪ ኤድስ በሽታ መኖር፣ የበሽታ መከላከል አቅምን የሚቀንሱ ልዩ ልዩ መድኃኒቶች መጠቀም፣ የእድሜ መግፋት፣ የጨረርና ፀረ ካንሰር ኬሚካሎችን ህክምና ማድረግ፣ ዝቅተኛ የሆነ የኢኮኖሚና እንዲሁም ደግሞ ያንኗል ዘይቤ መኖር፣ አንድ ለአንድ አለመወሰን፣ በሌሎች የአባላ ዘር በሽታዎች መጠቃጥ፣ ሲጃራ ማጬስ እንዲሁም ደግሞ በበሽታው የተያዘ የቅርብ ቤተሰብ ካለ በሽታው በዘር የሚተላለፍም ሊሆን ይችላል። አሁን ደግሞ የማጸንጫፍ ካንሰር ወይንም የማፀንበር ካንሰር ምልክቶችን እናያለን። የማጸንጫፍ ካንሰር ምልክቶች እንደ በሽታው የደረሰበት ደረጃ ይለያያሉ። አንዳንድ ሴቶች ላይ ምንም አይነት ምልክት ሳያሳይ መጥፎ ደረጃ ላይ ሊደርስ ይችላል። ነገር ግን ምልክቶችን የማሳየት ደረጃ ከደረሰ ምልክቶቹ ምንድናቸው? ከወር አበባ ጊዜ ውጭ የሚኖር ወይም ደግሞ ከማረጥ በኋላ የማህፀን ደም መፍሰስ፣ ወይም የወር አበባ ከተለመደው በተለየ መብዛት፣ ለረጅም ጊዜ መፍሰስ፣ ወይም ደግሞ መዛባት፣ የተለየ ጠረን ያለው የማፀን ፈሳሽ መኖር፣ ከግንኙነት በኋላ የሚኖር የደም መፍሰስ፣ በታችኛው የሆድ ክፍል የሚሰማ ህመም፣ እንዲሁም ደግሞ የወገብ ህመም ሽንት ለመሽናት መቸገር፣ የሽንት መጠን መቀነስ፣ የድካም ስሜት መሰማት፣ የምግብ ፍላጎት መቀነስና እንዲሁም ደግሞ የክብደት መቀነስ ናቸው። እነዚህ ካንሰሩ ምልክቶችን ማሳየት ከጀመረ የሚታዩና የሚከሰቱ ምልክቶች ናቸው። ታዲያም የማህፀን በር ካንሰር ህክምናው ምንድን ነው ወይም ደግሞ ህክምናው ምን ይመስላል? የማህፀን ጫፍ ካንሰር በአብዛኛው ምልክት ላያሳይ ስለሚችል ወይንም ምልክቶችን ቢያሳይ እንኳን ታካሚዎች ወይም አንዳንድ ጊዜም የጤና ባለሙያዎችም ጭምር እነዚህ ምልክቶች በቂ ትኩረት ስለማያደርጉባቸው በብዛት የሚታወቀው በቀላሉ ሊታከም በሚችልበት ደረጃ ላይ ባለመሆኑ የሚሰጠውም ሕክምና ብዙ ጊዜ አጥጋቢ አይሆንም። ስለሆነም ዋናውና ጠቃሚው ነገር መከላከሉ ላይ ማተኮሩ ነው። በአጠቃላይ ግን የማህጸን ጫፍ ካንሰር ሕክምና እንደ በሽታው አይነትና ደረጃ ይለያያል። ቀደም ብሎ መጠኑ ሳያደግና ወደ ሌላ የአካል ክፍል ሳይሰራጭ ማለትም ኤርሊ ስቴጅ ላይ እያለ ከታወቀ ከቀላል ቀዶ ህክምና እስከ ማህፀንና እንዲሁም ደግሞ ሌሎች ካንሰሩ የተሰራጨባቸውንም ወይም ደግሞ ይሰራጭባቸዋልም ተብለው የሚታሰቡ የአካል ክፍሎችን በኦፕሬሽን በማውጣት ወይም ደግሞ ናሙና በመውሰድ ሊታከም ይችላል። ካንሰሩ ከፍተኛ ደረጃ ላይ ወይም ደግሞ አድቫንስድ ስቴጅ ላይ ከደረሰ ግን በቀላሉ ሊድን ስለማይችል የሚሰጠውም ህክምና ለረጅምና ተከታታይ ጊዜያት የሚሰጥ ህክምና ይሆናል። ይህ ማለት እንደተለመደው የካንሰር ህክምና ማለትም የጨረር ህክምናና እንዲሁም ደግሞ የኪሞቴራፒ ህክምና ይሰጣል ማለት ነው። ይሄ በሽታው ወይም ደግሞ ካንሰሩ አድቫንስድ የምንለው ስቴጅ ላይ ወይም ደግሞ በጣም ከፍተኛ ደረጃ ላይ ከደረሰ የሚሰጥ የካንሰር ህክምና ይሆናል ማለት ነው። የማህፀን ጫፍ ካንሰር ወይም ደግሞ የማህፀን በር ካንሰር ከህክምናው ይልቅ መከላከሉ ላይ ማተኮሩ የተሻለ ነው። ለምን ቢባል አንድ ጊዜ በሽታው አድቫንስድ ስቴጅ ላይ ከደረሰ ወይም ደግሞ ከፍተኛ ደረጃ ላይ የደረሰ ከሆነ የሚሰጠው ህክምና ቅድም እንዳልኳችሁ አጥጋቢ ያልሆነ ህክምና ሊሆን ይችላል። ስለዚህ መከላከሉ ላይ ማተኮሩ የተሻለ ነው። ታዲያም የማህፀን ጫፍ ካንሰርን እንዴት መከላከል ይቻላል የሚለው በጣም መታወቅ ያለበትና በዚህ ቪዲዮ ላይም መገንዘብ ያለባችሁ ትልቁ ነጥብ ነው። ይህን ካንሰር ከሌሎች ካንሰሮች የሚለየው በቀላሉ ልንከላከለው የምንችለው በመሆኑ ነው ይህም የሆነበት ምክንያት አንደኛ ውጤታማ የሆነ ክትባት ስላለው፣ ሁለተኛ የራሱ የሆነ የቅድመ ካንሰር ደረጃ የመለየት ምርመራና ህክምና ስላለው ሰርቪካል ስክሪኒንግ ቴስት ምንለው ስላለ ማለት ነው። እንዲሁም ደግሞ በሶስተኛ ደረጃ ረጅም የሆነ ይህም ማለት ከ10 እስከ 20 ዓመታትን የሚወስድ የቅድመ ካንሰር ደረጃ ስላለው ነው። ይሄ ማለት የቅድመ ካንሰር ደረጃው ረጅም ዓመታትን ይወስዳል ወደ ካንሰር ደረጃ ለመቀየር ማለት ነው። ስለዚህ ሶስተኛም አድቫንቴጅ የሚኖረው በዚህ መልኩ ይሆናል። ለመከላከልም ማተኮሩ ከፍተኛ የሚሆንበት በዚህ አማካኝነት ነው ማለት ነው። በአጠቃላይ የማፀንጫፍ ካንሰርን ለመከላከል የሚረዱ ዘዴዎች የመጀመሪያ ደረጃ የመከላከያ ዘዴዎች፣ ሁለተኛ ደረጃ የመከላከያ ዘዴዎች እና ሶስተኛ ደረጃ የመከላከያ ዘዴዎች ብለን እንከፋፍላቸዋለን ማለት ነው። እነዚህንም አንድ በአንድ ስናይ የመጀመሪያ ደረጃ የማፀንጫፍ ካንሰር መከላከያ ዘዴዎች የምንላቸው የማፅንጫፍ ካንሰር አጋላጭ ምክንያቶችን መቀነስ፣ ቀድም ያልኳችሁ ማለት ነው። አጋላጭ የሆኑ መንስዎችን መቀነስ ያስፈልጋል። ክትባቱን መከተብ ያስፈልጋል። ይሄ ማለት ሂማን ፓፒሎማ ቫክሲኔሽን የሚባለውን ክትባት መውሰድ ያስፈልጋል። ይህም ክትባት ከ9 እስከ 14 ዓመት ባለው ዕድሜ መከተብ የማን ፓፒሎማ ቫይረስ ኢንፌክሽንን የማፀንበር ካንሰርንና ከሂዩማን ፓፒሎማ ቫይረስ ጋር የተያያዙ ሌሎች ካንሰሮችን ለመከላከል እጅግ በጣም ውጤታማ የሆነው መንገድ ነው። ስለዚህ ከ9 እስከ 14 ዓመት ላሉ ሴቶች ክትባቱን እንዲወስዱ ይመከራል። በዚህ እድሜ ክልል ይህ ማለት ግንኙነት ማድረግ በሚጀምሩበት የድሜ ክልል ክትባቱን መውሰድ ይጠበቅባቸዋል ማለት ነው። ሌላው ስለ በሽታው አጠቃላይ የሆነ በቂ ግንዛቤን መፍጠርና የምክር አገልግሎትም ማግኘት ያስፈልጋል። ይሄ በመጀመሪያ ደረጃ ላይ የምንወስደው የመከላከያ እርምጃ ነው። ሁለተኛ ደረጃ የመከላከያ ዘዴዎች የምንላቸው ደግሞ የማጸንጫፍ የቅድመ ካንሰር የመለየት ምርመራን ማድረግ ነው። ይህም ስንል ስክሪኒንግ ቴስቶችን ማድረግ ያስፈልጋል። ሴቶች ከዓመታቸው ጀምሮ በየአምስትና አስር ዓመቱ የማጸንበር ካንሰር ምርመራ ማድረግ አለባቸው። ስክሪኒንግ ቴስት የምንለው ማለት ነው። ከኤችይቪ ጋር የሚኖሩ ሴቶች ደግሞ ከ25 ዓመታቸው ጀምሮ በየሶስት ዓመቱ ምርመራ ማድረግ ይኖርባቸዋል። ዓለም አቀፋዊ ስትራቴጂ ማለትም እንደ ዓለም የጤና ድርጅት ማለት ነው እድሜያቸው 35 ዓመት ሲሆናቸው አንድ ጊዜና በ45 ዓመታቸው ደግሞ ለሁለተኛ ጊዜ የሂማን ፓፒሎማ ቫይረስ ምርመራ ቢያንስ ሁለት ጊዜ ምርመራ እንዲያደርጉ ያበረታታል። የቅድመ ካንሰር ሁኔታዎች ብዙውን ጊዜ ምልክት አያሳዩም። ለዚህም ነው ምንም እንኳን በሂማን ፓፒሎማ ቫይረስ መከላከያ ክትባት ወስዳችሁ ቢሆንም እንኳን መደበኛ የሆነ የማጸንበር ካንሰር ምርመራን ማድረግ አስፈላጊ የሚሆነው ማለት ነው። ስለዚህ የማፀን ጫፍ የቅድመ ካንሰር ምርመራን የመለየት ምርመራ ማለት ነው ማለትም ስክሪኒንግ ቴስትን ማድረግ ያስፈልጋል ማለት ነው። ሌላው በዚሁ ላይ ደግሞ የቅድመ ካንሰር ደረጃዎችን በጊዜውኑ መለየት ያስፈልጋል። ይሄ በሁለተኛ ደረጃ ላይ የምንወስደው የመከላከያ ዘዴ ነው። በሶስተኛ ደረጃ ላይ የምንወስደው የመከላከያ ዘዴዎች ደግሞ የቅድመ ካንሰር ደረጃዎችን በወቅቱ ማከም ነው። ከተለዩ እነዚህን የቅድመ ካንሰር ደረጃዎችን በወቅቱ ማከም ያስፈልጋል። ቅድመ ካንሰር ደረጃዎች ሳይታከሙ ከቀሩ ማለት ነው የማህፀን በር ካንሰር ሊሆኑ ይችላሉ። ምንም እንኳን ረጅም ዓመት ቢወስዱም የማህፀን በር ካንሰር የመሆን እድላቸው ሰፊ ነው። የቅድመ ካንሰር ህክምና ቀላል የሚባል ሂደት ሲሆን የማህፀን በር ካንሰርን ይከላከላል። ስለዚህ በሶስተኛ የምንወስደው የመከላከያ ዘዴ የቅድመ ካንሰር ደረጃዎችን በወቅቱ ማከም ይሆናል ማለት ነው። ስለሆነም እነዚህ ሶስት የመከላከያ ዘዴዎች በዋነኛነት የማህፀን በር ካንሰርን ለመከላከል የሚረዱ ቅድመ ተነቃቂዎች እና የመከላከያ ዘዴዎች ናቸው ማለት ነው። ነገር ግን ከዚህም ባለፈ የማህፀን በር ካንሰርን ለመከላከል ትንባሆ አለማጭስ ወይም ደግሞ ማጭስን ማቆም ያስፈልጋል። ሌላው የወንድ ልጅ ግርዛትም ያስፈልጋል። ነገር ግን ማወቅ ያለባችሁ ኮንደምን በመጠቀም የሂዩማን ፓፒሎማ ቫይረስ ኢንፌክሽንን መከላከል አይቻልም። ይሄ ቫይረስ ከሌሎች የአባላ ዘር በሽታ አምጪ ተዋሰን የሚለየው በግብረ ስጋ ግንኙነት ወቅት ኮንዶም በመጠቀም ከአንዱ ወደ አንዱ እንዳይተላለፍ ማድረግ አለመቻሉ ነው። የሚሆነበት ምክንያት በግንኙነት ወቅት ኮንዶሙ በማሸፍናቸው ውጫዊ የመራቢያ አካል ክፍሎች በሚኖር የቆዳ ንክኪ አማካኝነት ቫይረሱ ሊተላለፍ ስለሚችል ነው። ስለዚህ እንደ ኤች አይ ቪ ኢንፌክሽን ማለት ነው፣ እንደ ኤች አይ ቪ ኤድስ ይህንን ቫይረስ በኮንዶም ብቻ መከላከል አይቻልም። እዚህ ጋር ጥንቃቄ ማድረግ ያስፈልጋል ማለት ነው። በመጨረሻም የማህፀን በር ካንሰርን በመጀመሪያው ደረጃ ላይ ከታወቀ እናም ከታከመ ሊድን ይችላል። ምልክቶቹ ማወቅና ማንኛውንም ስጋቶች ለመቀነስ የህክምና ምክር መጠየቅ ወሳኝ የሆነ እርምጃ ነው። ከዚህም ባለፈ ሴቶች በወር አበባቸው መካከል ከወር አበባ መቆም በኋላ ወይም ደግሞ ከወሲ በኋላ የሚከሰት ያልተለመደ የደም መፍሰስ ካዩ፣ በመጠን የጨመረ ወይም መጥፎ ሽታ ያለው የማህፀን ፈሳሽ ካለ እንደ ጀርባ፣ እግር ወይም ደግሞ ዳሌ ላይ የማያቋረጥ ህመሞች ካሉ፣ የክብደት መቀነስ፣ ድካምና የምግብ ፍላጎት መቀነስ ካለ፣ እንዲሁም በእግሮች ላይ እብጠት ካስተዋሉ፣ እናም መሰል ምልክቶችን ካዩ ለሐኪም ማሳወቅና ምርመራ ማድረግ ይጠበቅባቸዋል። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በጣም ጠቃሚና በተለይ ሴቶች ሁላችሁም ሴቶች ማወቅ ያለባችሁ አስፈላጊ የሆነ የጤና መረጃ ነው። ይህንን ቪዲዮ ለሌሎችም ሴት እህቶቻችን ተደራሽ እንዲሆን ሼር አድርጉላቸው። ቻናሉም አዲስ ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ደግሞ በሌሎች አስተማሪ የጤና ቪዲዮዎች የምንገናኝ ይሆናል። እስከዛው ቸር ሰንብቱ።